የኢህአዲግ ታጋዮች ሰላም በትግል ያሉት ዘመቻ ዓላማጣ ካደረሳቸው ሰነባብተዋል። ጊዜው 1982 ዓ.ም ነው። የድርጅቱ አመራሮች በየአካባቢው ሲደርሱ የሰላምና ማረጋጋት ተግባራትን የሚከውኑ ታጋዮችን ያሰማራሉ። በዚያ በዓላማጣ ከተማም ይኸው ተደረገ። የከተማዋን ሰላምና መረጋጋት ለማከናወን የተመደበው ታጋይ ወጣቶችንም አዛውንቶችንም እንደየኩዮቻቸው እየሰበሰበ ስለ ከተማው ደህንነት፣ ስለ ኢህአዴግን ማንነት ያወያያል። በከተማ ውስጥ ወጣቶች ተሰባስበው ሲነጋገሩም ሲወያዩም በጥርጣሬ የሚመለከቱት ታጋዮች ይህንን ጉዳይ ለማስቆም ይሞክራሉ። በዚያች ትንሽ ከተማ የተለያዩ ቦታዎች ግን ታዳጊዎች ከታጋዮች ፍላጎት ውጪ መሰባሰባቸውም መወያየታቸውም አልቀረም። በተለይ አንድ ጌታቸው የተባለን ዕድሜውም ገና ስራዎቹን ያላጋመሰን ታዳጊ ከበው የሚውሉ እሱ በተገኘበት ቦታም መሰባሰብ የሚወዱ ወጣቶች በዝተዋል። ታጋዮቹም ይህንኑ ሰሙ። ጌታቸው የተባለው ታዳጊ ማን እንደሆነ ግን አላወቁትም። እናም የከተማዋን ወጣቶች ሰብስበው አንድ ጌታቸው የሚባል ሰው እያስቸገረን ነው፣ ወጣቶችን ሰብስቦ ሲመክርም የሚውል መሆኑን እየሰማን ነው። ለመሆኑ ይህ ጌታቸው ማን ነው? ብለው የሰበሰቧቸውን ወጣቶች ጠየቁ። አንድ ታዳጊ በፍጥነት እጁን አወጣና የተሰጠውን እድል ተጠቅሞ መናገር ጀመረ። እኔ ይህንን ጌታቸው ያልከውን ልጅ በሚገባ አውቀዋለሁ። አንተ እንዳልከው ያለ አይደለም። በትምህርቱ በጣም ጎበዝ፣ በጓደኞቹም የሚወደድ ልጅ ነው ብሎ ተናገረ። ንግግሩን ተከትሎ ሳቅ በረከተ፣ ጭብጨባም ታከለ። ምክንያቱም ታጋዩ አውጫጭኝ በሚመስል መልክ ባዘጋጀው መድረክ ላይ ስለ ጌታቸው ጉብዝናና ተወዳጅነት የተናገረው ራሱ ጌታቸው ነበር። ይህንን የሚያደረገው ታጋዮቹ በክፉ እንዳያዩት ራሱን ለመከላከልና ለማዳን ብሎ ነበር። በእርግጥ ይህ እሱ ብቻ ሳይሆን ጓደኞቹም፣ አብሮ አደጎቹም፣ የሥራ ባልደረቦቹም፣ ተማሪዎቹም የሚናገሩት ነገር ነው። ጌታቸው ረዳ በመምህሮቹ የሚደነቅ በክፍል ጓደኞቹም የሚቀናበት በአንድ ዓመት ሁለት ክፍሎችን የሚያጠናቅቅ ድንቅ ያስኳላ ሰው ነው። ከዩኒቨርሲቲ መልስም በተሰማራበት የመምህርነት ሙያ ተማሪዎቹ የሚወዱት ዛሬም ድረስ በአድናቆት የሚናገሩለት ነው። በሱ ክላስ ተማሪዎች መቅረትን አይወዱም። የማይመለከታቸው የሌላ ዲፓርትመንት ተማሪዎችም ገብተው የእሱን ሌክቸር ይታደማሉ ይባልለትም ነበር። ከመቀሌ ዩኒቨርሲቲ ውጭ ያለው ማህበረሰብ ጌታቸውን የሚያውቀው በተለይም የመሃል አገሩ ልሂቅ ጌታቸው ረዳ የሚልን ስም የተዋወቀው በአዲስ ነገር ኮርኳሪ ጽሁፎቹ ነበር። የኢህአዲግ ርዕዮተ ዓለምና ባለሥልጣናቱ በሚጠለጠሉበት በዚያች ጋዜጣ ላይ የሚጽፋቸው የኢህአዲግን መከራከሪያዎች የሚሞግት በቀለለም መንገድ የሚያስረዱ ነበሩ። ምናልባትም አብዛኛው የኢህአዲግ ልሂቅም የተዋወቀው ጌታቸውን በዚች ጋዜጣ ላይ ባደረጋቸው ሙግቶች ሳይሆን አይቀርም። ቴሌቪዥንና ሬዲዮ ያለው አገሬው ሰው ደግሞ ጌታቸውን የተዋወቀው ለአንድ ዓመት ገደማ በቆየችው የኮሚኒኬሽን ሚኒስትርነት ዘመኑ ነው። አብዛኛው ሰው ያወቀው ደግሞ አብይ አህመድ የተባሉ ግለሰብን የሚያመልክ መንጋ እንደ አሸን በፈላበት ጌታቸውን ገድለው ያሳዩን እያለ በሚጮህበት የብልጽግና ዘመን ነው። ለሁለት ዓመት በቆየው ጦርነት የእሱን አስከሬን ተደግፈው ፎቶ ለመነሳት የቋመጡ አያሌ መንጋዎች መንጋጋቸው እስኪላቀቅ ስለሱ ብዙ ሲናገሩ ተደምጠው ነበር። በእርግጥም ጌታቸው ብቻውን ኒውክለር ነበር። ለዳንኤል ክብረት ተረቶችም፣ ለአብይ አህመድ ቀረርቶችም፣ ለባጫ ፉከራዎችም፣ ለብልጽግና ዘፋኞችም በልካቸው መልስ መስጠት የሚሆንለት በትግራይ ህዝብ ላይ የተነሱትን ያንን ደግ ህዝብ ከምድረ ገጽ እናጥፋው ብለው የዘመቱትን ኃይሎች ማንነታቸውን ግልጥልጥ አድርጎ ያቀረበ ብቻ ሳይሆን ራሱን ለህዝብ ሲል ለመሰዋት የወጣ ታጋይም ሆኖ አሳይቷል። የኢትዮጵያንም የኤርትራንም የፕሮፓጋንዳ ልሳናት ቀጥ አድርጎ የያዘ ሲያሰኘው በእንግሊዝኛ ሲፈልግ በተራቀቀ አማርኛ ሲሻው በትግርኛ የአዲስ አበባ ሸላዮችን፣ የባህር ዳር አዝማሪዎችን፣ የአስመራን ታህድድ ብቻውን የመከተ በዚያ ክፉ ዘመን የክፉ ቀን የህዝብ ልጅ መሆኑ ያሳየ፣ የአዲስ አበባዎቹ ውስክስተኞች እውነተኛዎቹን መከራከሪያዎች መቋቋም ሲያቅታቸው ተረትና ሐሰት በብዛት በመፈበረክ የተለመደ ዘመቻቸውን የከፈቱበት፣ አሁን ደግሞ የራሱ ጓዶች ባንዳና ከሃዲ ብለው የፈረጁት፣ እንደሱ ገለጻ ከሆነ ደግሞ ከፍረጃውም የከፋ እቅድ ተይዞለት የነበረ ጌታቸው ረዳ፣ ፈረንጆች አፋቸውን ከፍተው የሚያዳምጡት የጦርነት ዘመን መግለጫዎቹ እንደ ኔትፍሊክስ ፊልም የታዩለት ጌታቸው ረዳ፣ እሱ ባለበት ጨዋታና ቀልድ ብዙ ነው። ከላይም ከታችም እሳት በሚዘንብበት ጦርነት መሃል ሆኖ እንኳን ቀልድ መፍጠር ይሆንለታል፣ ይሉታል። በ2013 የበጋ ወራት አብረው የተንከራተቱ ጓዶቹና ጓደኞቹ ጌታቸው ባለበት ቁም ነገር ሲወራም ለዛለው። ኪነ ጥበብ አፍቃሪው ጌታቸው የጸጋዬ ገብረ መድህን እሳት ወይ አበባን በቃሉ ሲወጣው ቃል አይሳሳትም። ስለ ድምፃዊ ቴዲ አፍሮ ሲጽፍ በራሱ ጥረት ስኬትን የተጎናጸፈ ይለዋል። ፕሮቶኮል እምብዛም የማይጥመው ጌታቸው ባለስልጣናትን አንቱ ለማለት አንደበቱ በፍጥነት አይታዘዝለትም። እናም በዚህ ዝግጅት በማይመቸው ፕሮቶኮል አንቱ እያልን ሳይሆን በሚወደው አጠራር አንተ እያልን ስለሱን እናገራለን። ጌታቸውን በአዲስ አበባ፣ ጌታቸውን በትጥቅ ትግል፣ ጌታቸውን በመቀለ ጌታቸውን በገጠር ጌታቸውን በከተማ እንፈልገዋለን። መክዳትና መከዳዳት በሰለጠነበት የኢትዮጵያ ፖለቲካ ውስጥ እንኳን የሚወዱት የሚጠሉትም ሰዎች አብዝተው ስለሚናገሩለት ጌታቸው ስለሱ ስለ ሰውየውና ገጠመኞቹ የሚወዱት ብቻ ሳይሆኑ የሚጠሉትም ጌቾ እያሉ ስለሚጠሩት ስለ ጌታቸው ረዳ ካሕሳይ እንነጋገራለን። ቀልዶቹንም ቁም ነገሮቹንም ያስታውሱን ዘንድ የሚያውቁትን እና የሚቀርቡትንም ጠይቀናቸዋል። አብራችሁን ቆዩ። ቴዲ አፍሮ ያለውን ተወዳጅነትና ያካበተውን ስምና ዝና በሚመለከት ብዙ የሚያጠያይቅ ነገር ይኖራል ብዬ አልገምትም። በእርግጥም በአጭር ጊዜ ውስጥ ባደረገው የግሉ ጥረት አሁን ያለበት ደረጃ ላይ እየደረሰ ነው። ለሌሎች በመሰል ሙያ የመሳተፍ ዝንባሌ ላላቸው ወጣቶች ሊያስተላልፍ የሚችለው በርካታ ቁም ነገር እንዳለም መካድ የሚቻል አይመስለኝም። በዚህ ረገድ የብዙ ሰዎች አሪ ያለመሆን ስለመቻሉም በእርግጠኝነት መናገር ይቻላል። ይህ ጽሑፍ የአቶ ጌታቸው ረዳ ነው በ2001 ዓ ም በአዲስ ነገር ጋዜጣ ላይ የህግ የበላይነት አዲሱ ፈተና ቴዲ አፍሮ በሚል ርዕስ ያስነበበው ይህ ጽሑፍ ቴዲ አፍሮ ለደረሰበት ዝናና ክብር ምንጩ የራሱ ልፋት መሆኑን ጠቅሶ ይህ ለሌሎችን መማሪያ እንደሚሆን የሚያትት ነው። በእርግጥም ጌታቸው ራሱ ለቴዲ አፍሮ በሰጠው እውቅና ሲመዘን፣ በወዳጅ ዘመድ ሳይሆን በራሱ ጥረት ታዋቂነትን ያተረፈ ነው። አዋቂነቱ ለታዋቂነቱ ምክንያት የሆነለት ሰው እንደሆነም ብዙዎች ይስማማሉ። በአብዛኛው በትጥቅ ትግል ያለፉ ዕድሜያቸውም አርባዎቹን የተሻገረ ሰዎችን እያፈራረቀ ይሾም በነበረው ኢህአዲግ ውስጥ ጌታቸው መቀላቀል የቻለው አንባቢነቱና ተግባቢነቱ ችሎታውና ክህሎቱ በቀደዱለት ጎዳና ተጉዞ ነው። መንግስታዊ ሹመትንና ኃላፊነትን አንድ ብሎ የጀመረው በውጭ ጉዳይ ሚኒስቴር ውስጥ እንደነበረ የፖለቲካ ማህደሩ ያሳያል። በዚያ ዘመን እስከ ዳይሬክተርነት በደረሰ ኃላፊነት የሰራው ጌታቸው የዓለምን ፖለቲካዊ ስርዓት በሚገባ የሚረዳ ለባልደረቦቹም አቅልሎ የሚያስረዳ በተለይም የሶማሊያንና የአፍሪካ ቀንድን ፖለቲካ በዝርዝር ያጠና ዲፕሎማትም የፖለቲካ ሳይንቲስትም ሆኖ እንደሰነበተ የወቅቱ ባልደረቦቹ ይናገራሉ። እዚህ ጋር አለቃይም ባልደረባይም ነበር የሚሉት አቶ አሰፋ ንጉሴ ይጠቀሱ ጌታቸው በጣም ጄኔስ ነው፣ ጎበዝ ነው። በጣም በራሽ ስሬደር በጣም ያነባል። ያ ማንበብ ብቻ ሳይሆን ያነበበውን በደንብ ሲፈልግ ይጽፈዋል፣ ሲፈልግ የሚናገር ሰው ነው። ሁለት አመት አካባቢ አንድ ዳይሬክተር ሆነን የተለያየ ዲፓርትመንት ነበርን፣ ያው አንድ ዳይሬክተር ጄኔራል ውስጥ ማለት ነው። አንድ አመት ደግሞ አለቃ ነበር። አንድም ቀን በስራው ላይ እንቅፋት ሲፈጥር አይቻል። አቅምኔ ስራውን በትክክል ነው የሚወጣው ስራውን። ለምሳሌ ሲሬስ ሆኖ ቁጭ ብሎ ምናምን ሆኖ እንደዚህ ሆኖ ምናምን አይደለም፣ ብቀለል ባለ መንገድ ስራውን በጣም እንትን የሚል ነው። ሰዎች ስለ ጌታቸው ብዙ ይናገራሉ። እሱ ግን እምብዛም ስለ ራሱ ሲጠየቅም ሆነ ሲያብራራ አይደመጥም። አንባቢነቱን በሚሰጣቸው ትንታኔዎች የሚገነዘቡ ብዙዎች ናቸው። በዚህ ጥራዝ ነጠቅነት ሰልጥኖ ሁሉም አዋቂ ለመሆን በጣረበት የብልጽግና ዘመን ትንታኔያቸው በትክክል ሰርቶ ከንባባቸውና ከግንዛቤያቸውም ተነስተው የተናገሩት በእርግጥም ሳይሳሳት ቀርቶ ከተገኙ ጥቂት ሰዎች አንዱ ጌታቸው ረዳ ሳይሆን አይቀርም። ለአብነት በ2011 ክረምት በአዲስ አበባ ኢሲ አዳራሽ የተካሄደን አንድ መድረክ እናስታውስ። ያኔ ከትግራይ ሰው ጋር መታየት እንደ ብሔራዊ ወንጀል የሚታይበት ወቅት ነበር። የሙሴ ተከታዮች ሰይፍህን በባህሩ ላይ ሳይሆን እንደ ጌታቸው ባሉ የትግራይ ሰዎች ላይ ምዘዘው እያሉ የሚቀሰቅሱበት ወቅትም ነበር። ጌታቸው በአንጻሩ መድረክና ብሔር ሳይመርጥ ከፈለጉት ጋር እየተገኘ በተጠራበት መድረክም እየታደመ ድልድይ ለመሆን ይጥር ነበር። ከነባሩ የኢህአዲግ ኃይል ጋር አዲሱን ትውልድ ለማገናኘት ብቻ ሳይሆን መቀሌን ከአዲስ አበባ ጋር የትግራይ ልሂቅ ከሙሴ ተከታዮችና ከሌ ኃይሎች የኢትዮጵያ ልሂቃን ጋር ለማቀራረብ በሚደረገው ሙከራ ጌታቸው ድልድይ ነበር። እናም በዚያ የመደመርመዶ ደመርመዶ ሻገር ሊደርምስ በሚንቀሳቀስበት ወቅት አገራችንን እንዴት እናድን የሚል ውይይት በኢሲ አዳራሽ ተጠራ። የሙሴ ተከታዮች አገር ድናለች፣ ዋናው ህወሓትን መገላገላችን ነው። አሁን ደግሞ ትግሬዎችን አንድ ነገር ካደረጉልን አገራችን የበለጠ ትድናለች እና ምሳቸው ሺህ ዓመት ይግዙን፣ ምርጫማ ያስፈልጋቸው ማለት ያዘወተሩበት ወቅት ነበር። ጌታቸው ግን ገና ስለ ኮሮና መምጣትም ሳይሰማ የአራት ኪሎ አሻጋሪዎችም መንጋዎቻቸውን እያንጋጉ ጦርነት ሳይከፍቱ ገና በ2011 ነሐሴ 22 ምርጫ የሚራዘም ከሆነ አገሪቱ የጎበዝ አለቃ መፈንጫ ትሆናለች አሉ በፓርቲዎች የመፎካከር ፓሪቲ እስኪፈጠር ምርጫ ይራዘም የሚባል አንቲ ዲሞክራቲክ ነው። እንዳስተሳሰብ ምርጫ ይደረግ ስል እንደኔ በግሌም እንደ ፓርቲም ምርጫ መደረግ አለበት እኮ ብሎ አንደኛ ስልጣኑ አይደለም። ምርጫ ሕገ መንግስቱ የተቀመጠል ብያ አምስት ዓመቱ ምርጫ መደረግ መቻል አለበት። እዚህ ላይ ኮምፕሮማይዝ የማድረግ መብት ማን ሰጠን? በዚያ መድረክ ላይ ጌታቸው ይህንን ሲናገር እናንተ ወያኔዎች ስልጣን ስለተነጠቃችሁ ከእናንተ ሌላ ሀገር መምራት የሚችል ሰው ያለ የማይመስላችሁ ተብሎ በፌስቡክም በትዊተርም ተጻፈ። በዚህ አዳራሽ በሻይ ረፍት ላይ ከእሱ ጋር ፎቶ የተነሱ ሰዎችም እንዴት ይህንን ታደርጋላችሁ ስለምን ከዚህ የቀንጅብ ጋር ታያችሁ ተብሎ ተዘመተባቸው። ከሃዲዎችም ባንዳዎችም ተባሉ። በዚህ አዳራሽ ከጌታቸው ጋር በመታየታቸው ዘመቻ የተከፈተባቸው ሰዎች መካከል አንዱ ደሳለኝ ጫኔ ነበሩ። የሆነው ሆኖ አሁን አገሪቱ ጌታቸው ትሆናለች እንዳላት ሆናለች። በአሁኑ ወቅት ከአስር በላይ የታጠቁ ድርጅቶች የሚተረማመሱባት ከቤተ መንግስቱና አካባቢው ውጪ ሰላም ያጣችም ሆናለች። በትግራይ ክልል ላይ ጦርነት መክፈት የሁሉም ነገር መፍትሄ ይሆናል ተብሎ ውጊያ ሲከፈት ጌታቸው ረዳ ራሱን በአዲስ የፖለቲካ ምዕራፍ ውስጥ አገኘው። ሙሴን የተከተለው መንጋ ጌታቸው አሰፋን አይቶት አያውቅም። አለም ገብረዋህድ ሲናገር ሰምቶት አያውቅም ደብረ ጽዮንንም ከቁም ነገር አይቆጥረውም። ጌታቸውን ግን ጠምዶ ይዞታል። እሱን መግደል የትግራይ ውጊያ ማጠናቀቂያ ነው ተብሎ በብዙ ተነገረ። የወህደድ ብልጽግና ጥቂት አጥንት ጥሎ በሚያስጨኋቸው ውሾቹ ከኢሳት እስከ አማራ ቴሌቪዥን፣ ከኦቢኤን እስከ ኢቲቪ ብቻ ሳይሆን የምሰራው በግሌ ነው የሚል ሚዲያም ፌስቡክና ዩቲዩብ ላይ ያለ ሁሉ የጌታቸውን ሞት ለመስማትና ለማሰማት ፎቶውን እየዘቀዘቀ የኤክስ ምልክትም እያደረገ እየለጠፈ አቆብቁቦ ከረመ። የታማጆር ሹሙም ጦርነቱን ጨርሰን ጌታቸው ረዳ የት ገባ ብለን እየፈለግን ነው ብለው ለሚያስጮውት መንጋ ተስፋ ሰጡት። አልቋል እኮ፣ እኛ እኮ ደብረ ጽዮን የት ነው ያለው? ጌታቸው ረዳና ጌታቸው አሰፋ የት ነው ያሉት ብለን ነው እንጂ እየፈለግን ያለ ነው የምንዋጋው ሬጅመንትና ብርጌድ የለም። በዚያ የ2013 የበጋ ወራት በትግራይ ገጠሮች ውስጥ እየተንቀሳቀሰ ያለው የትግራይ ልሂቅ የተፈረደበትን ሞት ለማምለጥና ታግሎ ለማሸነፍ እየተንከራተተ ነው። አጥፍተናቸዋል፣ እንደ ዱቄት በትነናቸዋል የሚለው ጩኸት ያስደሰተው የኦህደድ ብልጽግና አንጋሽና ቁራሽ ጎራሽ ደግሞ በዚሁ በቤተ መንግስቱ ዜና እየተደሰተ ነው። በእርግጥም ከክልሉ አመራሮች ውስጥ አለን የሚል ሰውም ሳይሰማ ወራት አልፈዋል። የካቲት 10 2013 ግን ጌታቸው ረዳ በስልክ ለቲኤምኤች ቃለመጠይቅ እንደሰጡና ምሽት ላይ እንደሚሰራጭ ቴሌቪዥኑ አስታወቀ። በዚህ ጊዜ አራት ኪሎና ሙሴን ከበው የሚያሸበሽቡ ምዕመናን ተደናገጡ። እንዴት በስልክ መግለጫ ሲሰጥ ስልኩን ጠልፎና ቦታውን ለይቶ አውቆ አይገድልንም ብለውም እስከ መጻፍ ደረሱ። ከተደጋፊ ተደማሪዎች በተጨማሪ ሹሞቹም አጥፍተናችኋል ያሏቸው ሰዎች ሊናገሩ ነው መባሉ ብቻ ሳይሆን እንደ መድፍና ድሮን እንደ ታንክና ስናይፐር የሚፈራው የጌታቸው ቃለ መጠይቅ በቴሌቪዥን የሚተላለፍ መሆኑ አራዳቸው ። እናም መፍትሄ ብለው የወሰዱት እርምጃ በዚያ ምሽት በመላ ትግራይ መብራት እንዲጠፋና ህዝቡ የጌታቸውን መግለጫ እንዳይሰማ ማድረግ ነበር። እናም የካቲት 11 ዋዜማ፣ የካቲት 10 ምሽት የትግራይ ክልል በሞላ ጨለማ ሆኖ አደረ። በዚያ አስቸጋሪ የትጥቅ ትግል ሰሞን የሻቢያንና የብልጽግና አፎች ቀጥ አድርጎ የመከተው አቶ ጌታቸው በጦር ሜዳ ስለነበረው ክራሞት አንድ ጓዳቸውን ጠይቀኑ ነበር። ጌታቸው በዚያ ጦርነት ውስጥ ሶስት የሚታወቅባቸው ድርጊቶች ነበሩት፣ አይፈራም፣ አይደነግጥም፣ አይጠነቀቅም በማለት መልሶልናል። በጥይት ርቀት ውስጥ ሞትን አምልጠናል። አጠገባችን የመድፍ ጥይትና የአውሮፕላን ቦምቦች በተደጋጋሚ ወድቀው ለጥቂት ተርፈናል። ጌታቸው ሲደነግጥ አላየሁትም፣ ሲፈራም አጋ አጥሞኛ ያቅም ለጠላት በተጋለጡ ቦታዎች ላይ የተንቀሳቀስን መሆኑን ከግንዛቤ ውስጥ በማስገባት ብዙ ሰዎች ስለሚያውቁትም ጥንቃቄ እንዲያደርግ በተደጋጋሚ መናገር ነበረብን። እሱ ግን ግዴለሽ ነበር የሚለው ይህ ጓዱ፣ ጌታቸው አለፈበት በተባለ ቦታ ሁሉ መንግስት ድሮንም መድፍም የአውሮፕላን ቦምብም ይተኩስ ነበር በማለት ያስታውሳል። በእርግጥም ብልጽግናና አጋሮቹ አብዝተው የሚፈልጉት ጌታቸውን ገድለው ጉሮ ሸባም ብለው መጨፈር እንደነበር የወርቀ ድኖ ጦርነት ምስክር ነው። አብይ አህመድ በቀጥታ በመሩት በዚያ ጦርነት ላይ በሬዲዮ የሰጡት የነበረውን ትእዛዝ ጠልፈው ካዳመጡ ሰዎች አንድ ታጋይ ሲናገር እንዲህ ይላል። ጦርነቱን በሜዳ ላይ የመሩት በዋናነት የሻቢያ ኮሎኔሎች ነበሩ። የብልጽግና ጄኔራሎች በሻቢያዎቹ እዝ ሥር ነበሩ። ወርቀድኖ ላይ ሁላችንንም ተሰባስበን አገኙን። በረሃ የወጣው የትግራይ ልሂቅና የሕወሓት አመራር በወርቀድነ በኩል ሲያልፍ ተከበበ። ጌታቸው ረዳም ሌሎችም እዚሁ አሉ፣ በሚል ለአብይ በሬዲዮ መልእክት ሲነገራቸው የጠቅላይ ሚኒስትሩ ትዕዛዝ አስከሬን ነው የምፈልገው፣ አስከሬን እያሉ በተደጋጋሚ ይናገሩ ነበር ይላል። አስከሬን ሲሉ የጌታቸውንም ነበር። የሻቢያው አዛዥ በበኩሉ ጌታቸውን በረቀት ተመልክቶታል። እሱም ላለቆቹ ጁንታው በሙሉ እዚህ አለ ደብረ ጽዮን ይታየኛል፣ ያ ሎቅ ማጽም አለ፣ በማለት ግንባር ቀደም ጠላት ያደረጉትን ጌታቸው ረዳን ስሙን ጠራው። ሎቅ ማጽ ማለት ተናጋሪው እንደ ማለት መሆኑ ነው። አቶ ጌታቸውን ያዝኑና ገደልኑ ተብሎ በብልጽግና የዕለት ጉርስ በሚጣልላቸው የፕሮፓጋንዳ ሰዎች ብዙ ተዘግቧል። በ2013 ግንቦት ላይ ጌታቸውና ጻድቃን ተይዘው ወደ አዲስ አበባ ተወሰዱ ብሎ የሰቆጣ ኮሚኒኬሽን ጽህፈት ቤት ወሬ ካሰራጭ በኋላ ጎንደር በደስታ ተኩስ ሲናጥ ያደረበትን አስገራሚ ሁነት ያህል ግን የገጠመ ያለ አይመስልም። የአቶ ጌታቸውን አስከሬን ለማየት የቋመጡ ሰዎችን ነፍስ ለማርካት ሁሉንም ነገር የተኮሰው የብልጽግናው መንግስት አንድ አብርሃም ተክሉ ለማ የተባለ ትውልድ ኢትዮጵያዊ አሜሪካዊ የስለላ ባለሙያንም እስከ መቅጠር ደርሶ ነበር። እንዲያም ሆኖ ለሚሰሙት ሁሉ በሚደንቅ ሁኔታ በተደጋጋሚ አመልጧል። መስከረም ሦስትና አራት 2015 የተፈጸሙትን የድሮን ጥቃቶች ያህል ግን አቶ ጌታቸውን ኢላማ ውስጥ ያስገባ አልነበረም የሚጠቀምበትን የሳተላይት ስልክ ከእጁ የማይለየው ጌታቸው ይህንኑ ይዞ መስከረም ሦስት ማለዳ አንድ ሰዓት አካባቢ በመቀሌ ዩኒቨርሲቲ አዲ ሐቂ ካምፓስ ውስጥ መግባቱን አብርሃም ተክሎ የተባለው የስለላ ባለሙያ ያመጣው ቴክኖሎጂ ለይቶ አሳየ። የብልጽግናው ሹሞችም በሰዓት 222 ኪሎ ሜትር የሚፈጥነውን የቲቢቲ ድሮን ወደዚያው ላኩት። የተተኮሰው ቦምብ ያረፈው ግን በመኪና ማቆሚያው ላይ ነበር። በአቅራቢያው ባለው ቤተ መጻሕፍትና የጥበቃ ሰራተኞችም ላይ ጉዳት አደረሰ። የብልጽግናው ባለሥልጣናት አቶ ጌታቸው በዚያ ግቢ ውስጥ የተገኘው ከሌሎች በርከት ያሉ ሰዎች ጋር ሲሆን ስፖርታዊ እንቅስቃሴ ለማድረግ እንደነበር በኋላ አረጋግጠዋል። የድሮኑ ተኩስን ተከትሎ አቶ ጌታቸው ግቢውን ለቆ ወጣ። ብዙም ሳይቆይ ወያነ ቴሌቪዥን ሕንፃ ተደበደበ። ብልጽግናዎች ግምታቸው ጌታቸው ከስታዲየሙ ወደ ቴሌቪዥን ጣቢያው የሄደ መስሏቸው ነበር። ይህ ከሆነ ከ24 ሰዓት በኋላ መስከረም 4 2015 ማለዳ ላይ በመቀለ ከተማ ዳግም አምሳል ተብሎ በሚጠራው አካባቢ ይገኝ የነበረውን የአቶ ጌታቸው ረዳን መኖሪያ ቤት ኢላማ ያደረገ የድሮን ቦምብ ተከታትሎ ተተኮሰ። በወቅቱ ጌታቸው ከመኝታ ቤት ተነስቶ ወደ መታጠቢያ ቤቱ ገብቶ ነበር። በመጀመሪያ የመጣው የድሮን ቦምብም የጌታቸውን መኝታ ቤት ዶጋመዳ አደረገው፣ እሱ ግን ተረፈ። እንደገና ሌላ ድሮን ተተኮሰ። ሆኖም ቦምቡ ያረፈው በአቶ ጌታቸው ረዳ መኖሪያ ቤት ላይ ሳይሆን አጥር በሚጋሩት ጎረቤቶቹ ቤት ላይ ነበር። በጥቃቱ ቦምቡ ያረፈበት ቤት ባለቤትና የቤት ሰራተኛቸው ሲቆስሉ፣ ውጭ በር ላይ የነበሩት የአቶ ጌታቸው የጥበቃ ባልደረቦችም ተገደሉ። ስማቸውም ኃይለ ጽጋቡና ክብሮም ግርማ ይባላሉ። እኔ በተደጋጋሚ ተአምር በሚባል መንገድ ከሞት ተርፌአለሁ። ቅመኝታ ክፍሌ ተመትተዋል። ሁለት ልጆቼ የጥበቃ የነበሩ ሰዎች ተገሏል። አቶ ጌታቸው ደጋግሞ ያመለጠው ሞት በእሱና በወገኖቹ ላይ እልቂት ያወጁትን ሰዎች የበለጠ ለመታገልና ለመሟገት እድል ሰጥቶታል። የአገሩን ፌስቡከር እና ዩቱበር ሁሉ ገባር ያደረገው እነ ኢቲቪና ፋናን፣ ዋልታና ኦቢኤንን የያዘው ብልጽግና የጌታቸውን መከራከሪያዎችና ሙግቶች መቋቋም ሲያቅተው እሱ ያልተናገራቸውን ተናገረ፣ ያላለውንም አለ ወደ ማለት የተዘዋወረበትም ወቅት ብዙ ነበር። ብዙዎች ዛሬም ድረስ እንደተባለ አድርገው የሚናገሩትና በአጫ ደበሌ ፈጥረውት ሌሎች ያስተጋቡት ውሸት ጌታቸው ረዳ ሲኦል ድረስ ወርጄ ኢትዮጵያን አፈርሳለሁ አለ የሚለው አንዱ ነው። ይህንን ጥንቅቅ ያለ ውሸት የፈጠሩት ባጫ ደበሌ ነበሩ። ያኔ አዝማሪ ቤቱም ቅኔ ምሽቱም ጁንታ ጁንታ እያለ በሚናገርበት ወቅት ባጫ ደበሌ በአዲስ አበባ በሚካሄደው ጦቢያ የተሰኘ የግጥም ዝግጅት ላይ ተገኙ። ያ የግጥምና የፌዝ ዝግጅት ጦርነት ይቀሰቀስበትም ዘንድ አብኑንም ኢዜማውንም መከላከያውንም ይዘው በዚያ መድረክ ላይ የተገኙት ባጫ ሰሞኑን ሰምታችኋል፣ ጌታቸው ኢትዮጵያን ለማፍረስ ሲኦል ድረስ ወርዳለሁ ብሎ ተናገረ አሏቸው። ኢትዮጵያን ለመበተን ሲኦል መግባት ካለበት ሲኦል እንገባለን አለ የፖለቲካ ዳንኪረኛው ባጫ። ይህን ንግግር ጌታቸው የትኛው ሚዲያ ላይ መቼ ተናገረው የሚል ጠያቂ ሳይሆን ባጫ ደበሌ ገባ መቀሌ የሚል ጯሂ መንጋ እንዳጀባቸው ያውቁ ነበርና ለንግግራቸው ማስረጃ መጥቀስ አላስፈለጋቸውም እንዲያም ሆኖ ይህን ንግግር ጌታቸው የትም ያልተናገረው ግን ብልጽግናዎች በባጭ አንደበት በግጥም ቤት ፈጥረው አያሌ መንጋ ያንጋጉበት የመተላለቅ መፈክር ነበር የሚገርመው ነገር ግን ያንን ለጦርነት መቀስቀሻነት ይገለገልበት የነበረውን መድረክ ዛሬ ብልጽግና አከልክሎ አዘጋጆቹንም በየፈረቃው እያሰረ ነው ይህ ብልጽግናዎች ጌታቸውን መቋቋም ሲያቀታቸው ከፈጠሯቸው የፕሮፓጋንዳ ውሸቶች አንዱ ሲሆን ከአማራ ህዝብ ጋር ሂሳብ አወራርዳለሁ አለ የሚለው መንጋ መጥሪያም ሁለተኛው ነበር። በእርግጥ ጌታቸው ከአማራ ልሂቅ ጋር ሂሳብ እናወራርዳለን ብሏል። በመንግስት ሚዲያዎችና በደጋፊ ተደማሪዎች ይሰራጭ የነበረው ግን ልሂቅ የሚለው ቃል ተቆርጦ ከአማራ ጋር ሂሳብ እናወራርዳለን አለ በሚል ነበር። ኢትዮጵያን ለማፍረስ አብይንም ጭምር አጋግለው አብይንም ጭምር አጋግለው እዚህ ደረጃ ዋናው ኢትዮጵያ መፍረስ ተጠያቂ አማራ ኤሊት ነው። አብይ አህመድ ኤጀንቱ ነው። ዋና ጭብጨባ በጣም የሚወደው ጭብጨባ የአማራ ኤሊትን ጭብጨባ ነው። እነሱም በደንብ አድምቀውለት የሚቻላቸውን አድርገዋል። ከአማራ ኤሊት ጋር ሂሳብ እናወራርዳለን። እሱ ኢትዮጵያን የማፍረስ አጀንዳ ውስጥ የአማራ ኤሊት እና አብይ ተረባርበዋል ሲል የአማራ ኤሊት ማለት የአማራ አርሶ አደር አርሶ አደር ማለት አይደለም። የአማራ አርሶ አደር ያላወሳው ነው እየተቀቀለ ያለው ይህ ንግግር በእርግጥ ለአንድ ፖለቲከኛ ዋጋ የሚያስከፍል ሊሆን ይችላል። አቶ ጌታቸውም ይህን ንግግሩን ባይናገረው እንደሚሻል በገደምዳሜ ሲናገር ተሰምቷል። ጌታቸው ይህንን የተናገረው መቀሌ ከተማ ገብቶ ሳይሆን ብልጽግና እሱን ለጠቆመኝ አስር ሚሊዮን ብር እሰጣለሁ የሚል ወረት አዘጋጅቶ በሚያድነው ወቅት በአንድ ስፍራው ባልታወቀ ቦታ ላይ ሆኖ ነበር። አዲስ አበባ ተቀምጠው ለሚናገሩት ነገር ለከት ያላበጁ ሰዎች በዚያ ሁኔታ ውስጥ ሆኖ ያንን በተናገረው ጌታቸው ላይ የጥላቻ ዘመቻቸውን ለማቀጣጠል ንግግሩን ቆርጠው ቀጥለዋል። እንዲያም ሆኖ ከዚያ ጦረኛና የአገር ጠላት ከሆነው የአብይ አማራ ጋር እንኳን ጦርነት የታወጀበት ጌታቸው ረዳ ይቅርና የአማራ ሕዝብም የማወራረደው ሂሳብ አለኝ ቢል ልክ ነው። እንኳን ጌታቸው ማንም ለሰላምና ሰብዓዊነት የሚቆረቆር ሰው ሁሉ ካገኘው ተሻገር ጋር፣ ከተመስገን ጥሩነህ ጋር፣ ከደመቀ መኮንን ጋር፣ ካሰፋ ቸኮልና መሐመድ ተሰማ ጋር፣ ከአበባው ታደሰና ከበለጠ ሞላ ጋር ከዚያ ሰይጣን ይሻለኛል ከሚል ቄስና ጳጳስ ጋር በአጠቃላይ ለኦህዴድ ስልጣን ማጽኛ ሲባል የአማራን ህዝብ ከወገኑ የትግራይ ህዝብ ጋር ለማጋጨት ከተጋው ወዳጅ አልባም አድርጎ ካስቀረው ከዚያ የህዝብና የአገር እዳ ከሆነ ልሂቅ ጋር የማወራረደው ሂሳብ አለኝ ቢል ስህተቱ ምንድን ነው የሚለውን ጥያቄ አንስተን ከሰላም ስምምነቱ በኋላ ስላለው ጌታቸው ረዳ ጥቂትና እናንሳ። ያንን እልቂት ያስቆመው የሰላም ስምምነት ይመጣ ዘንድ ጌታቸው የመራው ልዑክ ድርሻውን ተወጥቷል። ከዚያም የክልሉ ፕሬዝዳንት እንደሆነ ያስቻለው ሁኔታ ሲፈጠር እሱ የቀድሞ ጓዶቼ አንዳንዴም ቡድኑ እያለ ከሚጠራቸው የህወሓት ነባር መሪዎች ጋር አለመግባባት ውስጥ ገባ። በመጀመሪያ ስራውን በብቃት አይሰራም፣ ቁርጠኝነት የለውም፣ ወዘተ እያሉ ገመገሙት። ድክመቶቹን ለማመን የማያመነታው ጌታቸውም በአዳራሽ ውስጥ ብቻ ሳይሆን በሚዲያም ጭምር የምመራው ጊዜያዊ መንግስት ስራውን አልሰራም እያለ ንሳ መግባት ቀጠለ። በህወሓት ውስጥ ውዝግቡ ሲቀጥል ጌታቸው በሽምግልና ምክትል ሊቀመንበር ተደረገ። ሆኖም ከአንድ መንፈቅ በላይ አልዘለቀም። የዚያ የጥፋት ዘመን የትግራይ ፊት የነበረው ጌታቸው በባንዳነትና በከሃድነት ይፈረጅ ዘንድ ሆነ። ይህ ሁሉ ለምን ተከሰተ የሚለውን ጥያቄ የሚያነሱ ሰዎች ጌታቸው እንደ ፕሬዚዳንት ቁርጠኛና ታታሪ ባለመሆኑ፣ ስራውን ለመስራት የሚያስችለውን ትኩረት ባለመስጠቱ ከህወሓትም ከጊዜያዊ መንግስቱም ሳይሆን ቀረ ይላሉ። በእርግጥ እሱ አላሰራሉኝ በማለት የቀድሞ ጓዶች የሚላቸውን ሰዎች ምክንያት ያደርጋል። እንዲያም ሆኖ አንድ መሪ ስራውን የሚሰራው አላሰራ ያሉትን አካላት ስርዓት በማስያዝም ጭምር መሆኑን የሚያነሱ ሰዎች ጌታቸው በሰራዊቱ በሕዝቡና በተለይም በወጣት የድርጅቱ አባላት የተጣለበትን ኃላፊነት እንዲሁም ተስፋ ሳይወጣ ቀረ ይላሉ። በሌላ በኩል ደግሞ በቀልን ከደማቸው ጋር ያዋሃዱት አብይ ጌታቸውን ተበቅለውታል የሚሉ ሰዎች ተፈናቃይ እንድመለስ ግዛትም እንዲመለስ አደርጋለሁ እያሉ ቃል እየገቡ በጎንም እንዳይፈጸም በማድረግ እሱም መቀሌ ሄዶ ይህ የሚሳካ እየመሰለው ከፌዴራል መንግስቱ ጋር ተስማምተናል እያለ ለህዝብ ቃል እንዲገባ በማድረግ ደጋፊው የነበረው የድርጅቱ ካድሬና ህዝብ እምነት እንዲያጣበትና ተስፋ እንዲቆርጥበት በማድረግ ተቀባይነቱ እንዲሸረሸር በማድረግ ተበቅለውታል ሲሉ ይናገራሉ። ለዓመታት እነሱ ያዘዙትን ሲፈጽም የኖረውን ድርጅቱም የሰጠውን ኃላፊነት ይዞ ሲጋፈጥ የነበረውን ለትግራይ ህዝብ ድህነት ሲል ሊሞት የተዘጋጀውን ጌታቸውን በካዲነትና በባንዳነት የከሰሱት የህውሃት ጽህፈት ቤት ሰዎች ግን አስተዛዛቢ መሆናቸው አልቀረም የሚል አንድ የቀድሞ የበአዴን አባል ጌታቸውን እንዲህ ባለ ጸያፍ የፕሮፓጋንዳ ተግባር ከማሳደድ ስራውን ለመስራት አልቻለም፣ ሰነፍ ነው ቢሉት ይሻል ነበር ይላል። ምንም ተባለ ምንም፣ ጌታቸው ረዳ ፖለቲካና ሚዲያ ሲነሳ ስሙ የማይዘለል ከዘመናችን እውቀት መር የፖለቲካ ገጸ ባህርያት አንዱ ነው። የሱን ከፖለቲካ መራቅ ብዙዎች የሚመኙት አይደለም። እሱ ምን እንደሚያስብ ተጠይቆ እስካሁን ውሳኔ ላይ መድረሱን የሚያመለክት ቁርጥ ያለ ሀሳብ ሲሰጥ አልተደመጠም። በተደራጀ ፖለቲካ ውስጥ መቀጠል አልፈልግም ሲል ለርእዮት ሚዲያ ተናግሯል ተገልጿል በዩኤምዲ ሚዲያ ላይ ደግሞ ህወሀትን የማዳን ስራ እንደሚሰራ ማንበብና መጻፍ መጻፍም እቅዱ እንደሆነ ተርኳል ስለ ጌታቸው ያዘጋጀነውን ጥንቅር በአንድ የትግሉ ዘመን ገጠመኝ እንቋቸው ታሪኩን የወሰድነው ጌታቸው በጦርነት ወቅት አይፈራም አይደነግጥም አይጠነቀቅም ብሎ ከነገረን ጓዱ ነው ቅልጥ ባለ ጦርነት መሃል ቀልድ መፍጠር የሚሆንለት ጌታቸው በዚያ የትግራይ ገጠሮች ቆይታው ካስተዋላቸው ነገሮች አንዱ ውሻ የጥይት ድምፅ የሚፈራ መሆኑን ነው። እናም በአንድ መንደር አቅራቢያ ሲንቀሳቀሱ ለነጌታቸው የተተኮሰ የመድፍ ጥይት የመንደሩ ውሻ ባለበት ስፍራ ላይ አረፈ። የጥይቱ ባሩድ የሚያስደነግጠው ውሻውም በከፍተኛ ደረጃ እየጮኸ ሰፈሩንም ለቆ በድንጋጤ መሮጥ ቀጠለ። ይህንን ያስተዋለው ጌታቸውም ይህ ውሻ ጩኸቱን የሚያቆመው አሜሪካ ሲገባ ነው ብሎ በመናገር በአካባቢው ያሉትን ሰዎች ያሳቀ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።